ሰሞኑን እንግዲህ በጂንካ እና አካባቢዋ ላይ የተከሰተውን ሄሞሬጂክ ፊቨር የሚባል ወረርሽኝ ሰምታችሁ ይሆናል። ይህ ወረርሽኝ በጤና ሚኒስቴር የተረጋገጠ ሲሆን ጤና ሚኒስቴርም በአሁኑ ሰዓት የሕክምና ቡድን ልኮ እዚያ አካባቢ ያሉት ነገሮች ማጣራት እንዲሁም ለመቆጣጠር የራሱን ጥረት እያደረገ ይገኛል። እርስም የራሱን አስተዋጽኦ ለማድረግ እነዚህ ምልክቶች በሚታዩበት ጊዜ ማለትም በአጭር ጊዜ ውስጥ የመጣ ትኩሳት በሶስት ባለፉት ሶስት ሳምንት ውስጥ የተከሰተ ተያይዞ ነስር በሚያስታውቅበት ጊዜ ደም ይቀላቀላል፣ ትውከት ደም ይቀላቀላል፣ አክታን እንዲሁም በሚጸዳዱበት ጊዜ ደም የቀላቀለ ሰገራ ካዩ ይህ የዚህ በሽታ ምልክት ሊሆን ስለሚችል በአፋጣኝ ሕክምና ተቋም በመሄድ አስፈላጊ ምርመራ ማድረግ እንዲሁም ሕክምና ማግኘት ያስፈልጋል ማለት ነው። ከዚህም በተጨማሪ ጤና ሚኒስቴር ያስቀመጣቸው ሁለት ዋና ዋና ነገሮች አሉ። እሱም ምንድን ነው? አንደኛ እነዚህ ምልክቶች በምታዩበት ጊዜ በፍጹም ችላ ለማለትና እንደዚህ ምልክት ከነበረው ሰው ጋር ንክኪ ከነበራችሁ በጊዜ ሄዳችሁ ማወቅ እንደውም ደግሞ ህክምና ማግኘት ያስፈልጋችኋል ሁለተኛ ደግሞ እንግዲህ እጃች የእጃችንን ንጽህና በሳኒታይዘር አሊያም በሳሙናና በመጠቀም በተደጋጋሚ መታጠብ እና ንጽህናችንን መጠበቅ አስፈላጊ ነው ዶክተር ዮሱፍ ነኝ ለዚህና ተመሳሳይ የጤና መረጃዎች ይህን አካውንት ፎሎ ያደርጉ እንዲሁም ደግሞ ለወዳጅ ዘመዶ ሼር በማድረግ ይህም መረጃ ተደራሽ እያደርጉ